ሰዎች ማይክ ይዞ ኔ ጆሲ ይባላሉ አላቸው። እናመሰግናለን፣ ልባችሁ ስለከፈታችሁልን፣ እግዚአብሔር ገነቱን ይክፈትላል፣ ላደረጋችሁልን ነገር ለባረካችሁ፣ ለጠበቃችሁ፣ ላቀፋችሁ አመሰግናሉ፣ አላቸው። ተጨባጨባ ነው ተባለ ነው የምልህ አንተ እዚህ ጋር ሰው እኮ ነው። እመቤቴ ጆሲ ማለት ጆሲ ማለት እመቤቴን ይዛችሁ ለሜር ይዛችሁት ሂዱ። በቃ የሆነ ቦታ ለሜር ከፈለጋችሁ ጆሲ ይዛችሁት እንዳትሉት ይዛችሁት ሂዱ። ስለራሴ እኔ አውራልሃለሁ። ያማል እንደ አቤት ጨዋታ ሲችልበት፣ አቤት ሁኔታ ሲችልበት እንዳንተ ነው የሚሆንልህ። ዝቅ ካልክ ዝቅ ብሎ ነው፣ ከፍ ካልክ ከፍ ብሎ ነው። ከተንበ ቦርቀቅ ካልክ ቦርቀቅ ብሎ ነው። ያለውን ሰጥቶ ነው። ያለውን አካፍሎ ነው። አንቺ የደረሰው ደሆን ሰውነች እንዴ? ግን ትመት አካሄድ ይመስላል፣ ፍቅሯ ምን እንክብካቤ ይመስላል ይመስላል ይመስላል ይመስላል። እና ያ ያ ነገር ስላለ ጋይስ፣ እና እንዴት እናድርገው አሁን? ይህ ልጅ አሁን ወደ ኳስ ጀመሪኝ። በእናታችሁ ቀጥል፣ እኔ እሰማለሁ። ምን መሰለህ በቃ እንትን ነው ኢንተረስት ዶ አውራ። ብዙም ስለራሴ ማውራት ብዙ አልወድም ነው ምንም አታወራ። ጓደኛ ያወራለ አጠገብ ያለ ሰው ያየ ሰው ያወራለ። ጆሲ ደስ ይላል። ጆሲ እዛ ጋር ያለው ቫይቡ ደስ ይላል። በጣም ፖዘቲቭ ነው። በተቻለው አቅም የሆነ ነገር መርጨት ይፈልጋል። ፖዘቲቭ ነገር በቃ የሆነ ነገር ማስተጋባት ይፈልጋል። እንዲደብራችሁ አይፈልግም። ከደበረ ደግሞ በቻለው አቅም እንዳይደብርማ ያደርጋል። የሆነ ሁለት ቀን ነው ከጆሲ ጋር ወጥቼ ማውቅ የእሱን ነው ያዩት ሶስት፣ ቀን አራት፣ ቀን አምስት ቀን፣ ምን ባህሪ እንዳለው አላውቅም፣ ግን ባየት ሁለት ቀን ግን መስካሪው ነኝ መስካሪው ነኝ። ቤቴ በጣም ምርጥ ሰው፣ በጣም በጣም ምርጥ ሰው። ጨ እየማረፉ ሰዎች እንዴት ናችሁልኝ? እንዴት ናችሁልኝ? እስለ እናንተ እያወራሁ ነበር ምን ያህል በጣም ምርጥ ሰዎች እንደሆናችሁ ጉዞ ላይ እንዴት ምችት እንደምትሉ ስለ ጆሲ አውርቼ አሁንም ስለ እናንተ እየመጣሁ ነበር እና ጆሲ እመቤቴን ፍራይዴዎችም ጋይዝ እንዲህ እንደምትውያቸው ናቸው። በጣም ጨዋዎች፣ በጣም ዲሰንት፣ ሰው አክባሪ እመቤቴን። ለትንሽ ዝቅ ብለው በቃ እንዲህ ብለው ተሽቆጥቁጠው እመቤቴን። አምርጥ ሰዎች። እኔ ጌም ባልጀምር ኖሮ እነዚህ ልጆች አላገኘኋቸውም ነበር። እኔ ጌም መጀመሬ ከጊፍቱ ባልተናነሰ ያገኘኋቸው ምርጥ ምርጥ እነዚህ ናቸው፣ እነዚህ ልጆች ናሁን ፎንቴ ሰው እንዳትቀበሉ ና አይገባም። ንዲ ዩቲ ዩቲ ራሱ ምርጥ ሰው ሆነች። እኔ እዛም እያልኩ ነበር፣ ናዎል ዳን ከተቀየማችሁ በጣም እናንተ ሰዎች እንትናቸው ማለት ነው እያልኩ ነበር አይቀየምም አይቀየምህም፣ በፍፁም አይቀየማችሁ። የእናት አንጀት ነው ያለው። ነው ልዳል አዩቲ ደግሞ በቃ እሷ ቫይብ ነች። በቃ እሷ ጎረምሳችን ነች። የጀማ ሰው፣ የጀማ ሰው። ዛሬ ምን እንደተፈጠረ ልንገራችሁ ዮኒና። ድምፄ ተዘግቷል አደለ አሁን ድምፄ ዝግት እና በተረፈ እንቅልፌ ጠዋት ብድግ አልኩኝና ዝም ብዬ ዱብ ዱብ ዱብ ዱብ እያልኩኝ እንጦጦ ደረስኩ ማለት ነው ከዛ ጫቃውን ሳይ ውልል ያለ ጫካ ነው በቃ እንዴት እንደሚያምር ግባበት ውስጡ አለኝ ገባሁበት መሀል ላይ መሀል ላይ ስገባ ሀይ ፒች ቮካል ሰርች አልመጣሁም ደህ ደ ነው በቃ በቃ ደግሞ አንድ ምርጥ ደግሞ መጣ ናሆም ፎንቲ የምትደውለው ናሆም ፎንቲ ናሆም ፎንቲ ለጉዞ በጣም የሚሆን ሰው፣ በጣም መልካም ሰው፣ እንደ እንደኔ ቀንህን የሚያሳምር ሰው እኮ የለም። ናሆም ፎንቲ እምትገቢው ሰማን ነው ገበታች፣ ሰማን ነው ገበታች። ከተሰደድ፣ ከናሆም ፎንቲ ጋር ተሰደድ። ስደት እንኳን ይቅር፣ ናኦሚ ምክንያቱም ጠላት ቢመጣ አንተ እንዴት ነው? ሶፋ ላይ መውጣት ያቃተ ሰው ስማ፣ ዮናታን ጠላት ቢመጣ በፈሱ ያድናል። አባትህ ድምፅ ነው። ችግሯ ኮገበታች ነው። ችግሯ ኮገበታች መቋጠር አትችልም። ኖርማል ነች

አይ ዛሬ ዋይዘው አንድ ትልቅ ነገር ልናገር ነው የገባሁት እኔ እኮ እግዚአብሔር እኔ እኮ ስልክ የለኝም አንድ ስልክ ነው የለኝም ዝም ብለህ እይ አንተ ችግር አለ ስማ ስማ አንድ በጣም የተከበረ ሰው ስሙን ብጠራው ልታውቁት ትችላላችሁ አብዛኛዎቻችሁ ኖላይት ታይ ስሙን አልጠራውም አንድ ስልክ ነው ጠዋት የተደወለልኝ ናሁም ፎንቲ ይገባል አቤት ና የት ነው የምመጣው እዚህ እዚህ ቦታ ላቆያለ። እሺ ለደህንነት ግን እንደዚህ ነው፣ እንደ ደረስክ በር ላይ ያስገቡ። የምሬ ነው። ከደረሱ በኋላ አልጠራም። ሁለት ሰዎች መ ሁለት ሰዎች ቀጥ ብሎ መጡ ነው ነገሩ። ከአይምሮ በላይ ስለሆነ ለማውራት ከበደኝ። በቃ ደውልኩኝ፣ አረ፣ በእናትህ! እዚህ እንትን ሲያስጠላ፣ በእናትህ፣ ማን ሰጠኝ? የእኔ አይደለም ጅል፣ ሲያስጠላራችን። አረ በእግዚአብሔር፣ በቃ ኖላይት ቻው። ሞሮኮ ገብቼ ነበር። ድሬዳዋ ካሜራችን በፊት ይህን ነገር አውሮ አሉ ብዬ ነበረ እና እንደ አጋጣሚ ብቻ ሆነ። እንግዳ ምናምን መቶ ሀይሌ ነው የሄድኩት። ሀይሌ እዚህ ያለውን ሀይሌ አይሌን ማለት ነው። አይሌ ባይሮጥም ማድነቅ አለ። በመጀመሪያ ሆቴሉ ስትገባ ገባ ሀይሌ ቅጥም ተረንቋለ ሀይለ ገብረስላሴ እያልክ ነው የሚገባው አንተ። እኔ የሰው ልጅ ሞሮኮባዝ ቢገባ ኢጎ የለው ጉራ የለው

የምታውቀው ሴትዮ ሼም እንዳይዘኝ፣ አይዞ ሁሉም ሰው ጋር አለ ትለኛለች። ሁሉም ቦታ ነው እንደዛ የምትባሉ፣ ተይ አልኳት ተይ፣ እኔ እንደዚህ የምሸወር ሰው የለም አልኳት። ቆሽሿል፣ በቃ ጣቢው አልኳት። ምንስ አንተ ሲኖትራክ በቃ የሰው ሲኖትራክ ታቃለ። ግን እግዚአብሔር አዘንድ ኦፍ ዘደይ የሆነ ነገር አመጣችልኝ። እንደዚህ ሁና ማር

ሰውነታችን መመገብ አለበት አላለችኝ ኑግ ኑግ ይቀባል ምኑ ጋር ተልባ ነው ተልባ ነው ኦት ጥቁር ጤፍ አረ ጥቁር ጤፍ አይገባም እንዴ ገባ እና ገባ ምንድን ነበር የሚጠጣ አንዴ ተልባ ተልባ ተልባ አብሽ አብሽ ነው አብሽ ይላል አንተ አብሽ የሚጠጣ ነው ሰውነ የሚቀባ ነገር አይደለም ያው ነው

እኔ አንተን መጋበዝ እፈልጋለሁ። ስቲ መድኒ የት ሃይሌ? እዛው ሃይሌ ምን ምን ልታደርግልኝ? ምንም ሳሆን አባዝ ብቻ አስገባሃለሁ። ጉድ ነው የምትለው? ጉድ ማ እናው እናጠፋስ እንዲህ ላደርግላችሁ መሰለኝ፣ እንዲህ ላደርግላችሁ እናንተ ፍራይዴስ ሁለት ስለሆናችሁ አንዱ ቦታ ዝም ብላችሁ ግቡና ታጠቡ እዛ ውስጥ ሳውና ባዝ አንቺ ደሞ አንድ ትይዣለሽ አንድ ነፍስ ነው አይደል ፍራይዴይስ አለ እግዚአብሔር ከፈቀደ ተነጋግረን ማለት መጀመሪያ ማለት እኔ ቆይ ምን ሆኜ ነው እስካሁን ወሬ አራኔ? ዮናታን ተወስደኛለህ። በቃ ማርፊቴን ታስቀባኛል። ችግር የለም። ጥቅሙ እንዳይዋሉ በዛው። ስለዚህ አሁን ጌሜን ልጮት ለካ ላይቭ ተጀምሯል። ቪዲዮ ኮል አረግ ነው ቪዲዮ